ቤት የተደረገልኝ ለእኔ ብዙ ነገር ነው። በጣም ልጄም በጣም ያምብኝ ነበር ሁሌ አንድ ሳምንት ደህና ትሆናለች፣ አንድ ሳምንት ታምምብኛለች። እና የሆነ ጊዜ እዚህ መጥቼ እንዲያውም ውሃ ነበረና እሱን እንዲያውም ጸልይልኝ ስለ ቆይ በኋላ ላይ እሷን ይዣት ስለነበረ እንዲህ በእጁ አስነክቼው ሄድኩኝ፣ ሀይላንዱን ማለት ነው እና ከዛ ከዛም በኋላ ደግሞ ድጋሚ ታመመችብኝ። ስትታመም ሁለት ቀን ነው ሆስፒታል ወሰድኳት፣ የግል ሆስፒታል ወሰድኳት፣ ጣና ቤጣቤ ወሰድኳት። ግን ምንም መድኃኒቱን እየወሰደች ሊሻላት አልቻለም። ከዛ ሆን ለሊት ቀን ነው ሁለት ቀን ሆስፒታል ሄጄ ለሊት ላይ ስምንት ሰዓት ለሊት በጣም ታመመችብኝ። በጣም በጣም በጣም ከባድ ነበረ። ከዛ ምን እኔ ለራሴ አልተማርኩም። መጽሐፍ ቅዱስ ራሱ ማንበብ አልችልም። ከዛ ዝም ዝም በቃ ዝም አለች። ለሊተኝታ ዝም አታልቅሽ እናት አታልቅሽ እናት። እዛ ምንድን ነው የማደርገው በዚህ ሰዓት? እዛ ደግሞ ከቡልቡላ አወረገሉ የሚባል ነው። ራይድ እንኳን ስጠሪ ራይድ አይመጣም በዛ ሰዓት ስምንት ሰዓት አይመጡም፣ ይፈራሉ። በዛ ሰዓት የት ነው የምሄደው? ጌታ ሆይ እኔ በዚህ ዓመት ነው ጌታ ነው የተቀበልኩት እንዳታዋርደኝ እኔ ሰጥተኸኛል፣ አይደለም ግን መልሰህ እንዳትወስድብኝ እግዚአብሔር። ጌታን እኔ በዚህ ዓመት የተቀበልኩ ጌታ ሆይ ልጄን እንዳትወስድብኝ ድብኝ አልኩኝ። ዝምን ያለችው ከዛ ያን ቴሌቪዥኑን ከፈትኩኝና እንደውም ከዚህ ዘይት ወስ እኔ እንደውም ከዚህ ቤት ዘይት ወሰድኩት፣ ጌታን ሳልቀበል ነው። ዘይት ከዚህ ወስጄ ከዛ ያንን ውኃ ዘይቱ እቃ ውስጥ ከፈትኩና አረኩላት። ከዛ መጽሐፍ ቅዱሱን እንደዚህ እሷ ተኝታለች ዝም ብላ ከዛ መጽሐፍ ቅዱስን እንዲገለጥ አደረኩኝና እዚህ ላይ እና እንደዚህ ያዝኩኝና ጌታ ሆይ እባክህ ልጄን ማርልኝ። እውነት ይህኖ ከአምላክ ይህንን ካደረግክልኝ እኔ ምስክርነት እቆማለሁ ልጅን ብቻ ማርልኝ አልኩኝ። ያንንዋ እንደዚህ ነው እንደዚህ ቀባ ቀባ ሳርጋት ብድግ ብላ ተነሳኝ። ከዛ ኢየሱስ ያድናል ኢየሱስ ነው። ዛሬ እኮ ደስታሽ ቀን አታልቅሽ፣ እናት ተነሽን፣ እናት። ከዛ በኋላ እኔ ጮህኩ እኮ፣ ባለቤቴ ጮህኩ እኮ። እኔ ከዛ በቴሌቪዥን እንደዚህ ከፍቼ የሞተ ይነሳል፣ የታመመች ብላቴናዋ እኔ ስለማልችል የታመመች ብላቴና ትነሳለች። ምን ብትቆይ ሶስት ቀን ብትሞት ብትቆይም ምን እንኳን ነው እያልክ እየሰበክ ነበረ። የዛይ ከት ልጅ ተነስተ አናዲ ዘተለኛና አላመንኩ። እጄ እንደዚህ እየተንቀጠቀጠ ነበር እንዴ አማኝና ዞር ብዬ ሳይተነስተ አቁጫ ልጅ ማየካካ መጣለች። ፖፖ ላይ ታስቀምጣ ፖፖ ሙሉ ነው። ከገረገች ወደ ላይ ሲያስታውቀት እኔ ከዛ እዛ ጮኩኝ። የሞት መንፈስ ኮሽ ይወጣል ነው ተነፈንጠኛ ብቻ ነን ይባር ሰው እኔ ቴሌቪዥን እንኳን ስከፍት እየፈራሁ ነው ድምፁን ቀንሼ አይወዱም እዛ ግቢ የሞተ የሚያስነሳ ቲቪ አይወዱም አታንሽ ልናስ ከዘማይ ካከ የመጣለች እኔና ምንኩ ማረኩ እዛ ጮኩኝ እየጮኩ ነው ለጋ እኔ አይታወቀኝም ምን ሆነ እራሱ ሰው ሁሉ መጣ ምን ሆነሽ ነው ሁሉኛ ኧረ እኔ አልጮኩም ምን ሆንኩኝ እኔ የት አልታወቀኝም ስጮ ለጋ ምን ሆነሽ ነው ስሉኝ ኧረ እኔ ምንም አልሆንኩም አልኩኝ ሰክመች ሲመጡ ሰው ሁሉ በሩን ስከፍት ልጁ ታጥ ፖፖ ላይ ቁጭ ብላለች ካካ እያደረገች። ምን ሆነሽ ነው የምትጮየው አሉኝ። ልጄን አሞብኝ ነበር ስላቸው እንጂ ደህና ናት። ምን ሆና ነው አሉኝ። ያንን አድርጎልኛል። እግዚአብሔርን አመዝግን አመስግንልኝ። እግዚአብሔር ቀላል ነው። የሸተተ ሬሳ ነው ሸዋለው ቀብሬው፣ አምጡት ለእግዚአብሔር ቀላል ነው፣ ያነሳዋል። በጊዜው አምጡት ለእግዚአብሔር ቀላል ነው። አታካታካቴሌቤደ ቦራላአባካትያማስ ይሄሬ በ በዲያማ የቦታው ቀሰቀሰው እኮ አዳና ቦራ ለባዲ አማስ ሁለተኛ ሁለተኛ ደግሞ ክፍለ ሀገር ነበር። ልጅ አስራ ስድስት አመት ነው ወንድሜ አረብ ሀገር በባህር ሲሄድ አየህ። ቆይ እቺ ልጅ ስንት ዓመቷ ነው ግን? አሁን አራት አመት ከስድስት ወር ምናምን ናት። እንደዛ ናት። ባለፈው ብዙ ነው እመጣለሁ፣ አልፎ አልፎ አንዳንዴ ማለት ነው። ሳምንት እለት ይጃት መጥቼ ነበር። ዛሬ ደግሞ አስተማሪዋ አትሄድም ሳምንት እለትም ስለቀረች ምናምን ስለኝ ትጄ መጣው። እሺ እና አሁን ደግሞ ሁለተኛ ትልቅ ልጅ አለኝ ክፍለ ሀገር ማለት ነው። የአስራ ስድስት አመቱ ነው ወንድሜ በባህር ጅዳ ሲሄድ አይቶ እሱም ሄደ። ሄዶ እዛ ሱዳን ላይ ተያዘ፣ በሱዳን ፖሊስ ማለት ነው። ከዛ ብር ላኩ ተባለ። እንዲ ብር እንዴት ነው? ስንት ብር ነው የሚባለው? በእነሱ ብር ሰላሳ ሺህ ሪያል ነው ምናምን የሚባል እሱን ላኩ አሉ። ያ ብር ከየት ነው የሚመጣው? ከዛ መጣሁኝ እኔ እዚህ ማለት ነው እዛ ጋር ሆኜ እንደዚህ እያለፍክ ነበር፣ እየሰበክ ማለት ነው እያለፍክ። ምን ሆነሽ ነው የምታለቅሹ ስትለኝ፣ ጌታ እባክህን ልጄ ሰው ሀገር እስር ቤት ነው ያለው ምን እንደማደርግ አላውቅም አልኩ ስል፣ አይ ምንም አይሆንም መርኮሽ ይመለሳል አታልቅሽ፣ ልጅሽ ተመልሶ ይመጣል አልከኝ እና እሺ ብዬ ድጋሚም ተመልሽ ይመጣል። ከዛ በሁለት በአስራ አምስት ቀኑ ነው ደወሉልኝና ልጅ ከዛ ብሩን ወንድም ነበር እዛም የአጎቴ ልጅ ነበሩ እነሱ ከፈሉና ወንድሜ ጋር ሄደ ጅዳ ማለት ነው። እዛ ገባ፣ ምንም ሳይሆን ግን ከእነሱ ጋር የነበሩት ከሱ ጋር የነበሩ እኔ መጀመሪያ የእሱ ክፍያ ስለቆየ ከሱ ጋር የነበሩት ልጆች ባህር ውስጥ ነው የሞቱት። እሱ ግን ምንም ሳይሆን እግዚአብሔር ጠብቆት ይመጣላል። ግን ምንም ሳይሆን ምንም አልሆነ

ካልሆነ ምንም እዚህ መጥቶ ሳምንት ቆይቶ ነው። አሁን ወደ ክፍለ ሀገር ሄደ። መቼ ነው የጸለይኩልሽ፣ ይመለሳል ያልኩሽ የሆነ ጊዜ ነው። እዛ ጋ ነው በፊት ውጭ ሀገር ሳትሄድ ልትሄድ በሳምንቱ ነበር የጸለይ ግል ከመሄዴ በፊት ከመሄዴ በፊት ነው። በስንት ጊዜው ተመልሶ መጣ። አሁን ቢያንስ ሶስት ወር ምናምን መጣ፣ ወዲያው መጣ ተመልሶ ብልክ በሶስት ወሩ መጥቶ እዚህ ነበር፣ እኔ ጋ ሳምንት ቆይቶ፣ አሁን ክፍለ ሀገር ሄደ። ጌታን የተቀበልሽ መቼ ነው? እኔ በዚህ አመት ነው የተቀበልኩት፣ መስከረም 16 እኔ ጌታ የተቀበልኩት። ባለቤቴ ጌታ በጌታ ነበር፣ እኔ ክርስቲያን ነበርኩኝ። ቤተሰቦቹ ሁሉ ክርስቲያን ናቸው እና ሁሌ ከሱ ጋር እንጨቃጨቅ ነበር ሁሌ። እሱ ግን እዚህ ይዞኝ ይመጣል፣ እኔ ጌታንም ሳልቀበል ማለት፣ እሱ እዚህ ስለሚመጣ ይዞኝ ይመጣል፣ ይዞኝ ይመጣል። ከእሱ ጋር ምን ተካፍዬ ምን ብዬ ይሄዳል? እኔ ቤተክርስቲያን እጄ ስመጣ እሱ እዚህ ከመጣ አቤት ስንደርስ እንጣላለን ሁሌ አንቺ ቃጤማ ምን ያደርግልሻል ሻማ ለኩሰሽ ቃጤማ ጎዝጉዘሽ እኔ ከቸርች መጣሁ አንቺ ደግሞ ከዚህ እንደዚህ እየደበላለክሽ ነው ነገሮቻችን ሁሉም የማይሳኩት ይለኛል እኔ ግን አንድ ቀን እግዚአብሔር እኔንም የሚያገኘኝ ይሆናል እግዚአብሔር እኔንም ካገኘኝ አንድ ቀን ሁሉም ነገር ይስተካከላል አልኩኝ እግዚአብሔር ግን ልጆች ከዛንድ ጌታን ተቀበልሽ እንዴት ተቀበልሽ ጌታ እኔ የተቀበልኩት በሴቷ ልጅ ምክንያት ነው እሷን ስለሚያምብኝ በቃ እሷን ይዤ የሄድኩኝ ቸርክ በእሷ ምክንያት ነው ጌታ እኔ የተቀበልኩት አሁን ሁለቱም ልጆችሽን ከሞት ኢየሱስ አዳነን። አዎ አዳነልኝ። ምን ይሳነው አለ እሱ። ክብር ሁሉ ለእሱ ይሁን። እንኳን ጴንጤ ሆንሻል። እንኳን እንኳን ክብር ሁሉ ለእሱ ይሁን። እግዚአብሔር ዘመንሽ የሳት እድሜሽ የምስጋና ይሁን። አሜን። ሀዘን በዘመንሽ አይግጠመ ብዙ በረከትና ተርላ ኖሪ። ይሁን አለ። አሜን። ተባረክ። አንድ ጊዜ ጌታ ሊያመሰግን ስለ እሱ ፈልጋለሁና ስለ እግዚአብሔር ሰው ስለ ሄኖክ ከእኔ ጋር ጌታ አመስግኑ። ጌታ ጌታ ይባረክ ጌታ ይባረክ። ለእኔ የሆነልኝ ነገር አገልጋይ ነበርኩና ተርቤ፣ ተቸግረ፣ ተጨንቀ፣ ታመምኩኝ። ተቅማጥ አመመኝና አራት አምስት ቀን በቃ ፈርሳሽ አልቆ በሙሉ ካለቀ በኋላ ሆስፒታል ይዘው ሄዱኝ። ተኝቼ ያለ ባለቤትን ተቆጡኝ። ለምንድን ነው እሱ እስከሚያልቅኝ ሞት ነው የምጠበቀው? ልጅ አለውለች ሁለት ልጆች አሉና በቃ የራሰን ሳትኩኝ። ከዛ ሰዓት ግሉኮስ ሰክሎ ያለ ነቢይ ሄኖክ መጥቶ እጄን ይዞ አትሞትም፣ ከዚህ በኋላ ለአንተ ሞት አይሆንም ብሎ ብድግ አድርጎ ሲያነሳ እኔ በርጊገ ተነሳሁ። ስነሳ ማነው አንተ የነካይ አለኝ። ምን ሆነ ነው የተነሳኸው? አ አንድ እግዚአብሔር ሰው መተው አነሳኝ አልኮኝ። በቃ እኔ ሞቼ አለ እንዳለ ምንም ራሰን አላውቅም። አምስት ቀን ነው የተቀመጥኩ። አንተ ሞት አይሆንም፣ እኔ እያየ አትሞትም አለና ብድግ አድረገ። ብድግ ስለው ተነሳው። እግዚአብሔር ስሙ ይባረክ። እግዚአብሔር ትልቅ ነው። አመን በሉ በእውነት ከዛ በኋላ ሰውነቴ ተንቀጠቀጠ፣ ተንቀጠቀ ረጅም ሰዓት ተንቀጠቀ። ስነሳ በቃ ብሎከሱን ወዲያ ነቀሉት። አሁን ወደ ቤት ትሄዳለህ እንደ አለ፣ አዎ እሄዳለሁ፣ በቃ ተፈውሻለሁ አልኩኝ። ከዛ በኋላ ሁለተኛው ምንድን የሆነው እኔ ሞባይሉን እንኳ መያዝ አይቀረነም። አንድ ግን 2016 መጨረሻው አካባቢ ላይ እርሳ መጨረሻ ቁጭ ብዬ ነበር፣ እና እናንተ እጅ ውስጥ የሆነ ነገር ይገባል እባካችሁ ሲገው አመን ብዬ ተቀበልኩና እውነት ያላወቀበት ቦታ ከጀርመን አንድ አይዛብ እጅ ነው ይሄ ሞባይል በእጅ ላይ ምትገባ እስ አመን በል በእውነት እግዚአብሔር በእርሱ ይሰራል አዳይመኖ አመን በሉ እሰይ እግዚአብሔር ይሰራል እኔ እግዚአብሔር የቀባ ሰው ነኝ እጅግ በጣም የሚበላ የሚጠጣው ለልጆች አሉ ተቸግረ ያለበት ይሄ በሽታ በቃ ትሞታለህ። ግደለኝ ብዬ ነው ጸሎት። ልጆች ተርቦ ከምሞተ እነዚህ ከሚያ ግደለኝ። በዛን ሰዓት ነው አምስት ቀን ተቅማ ታመምኩኝ። በዛን ሰዓት የሚገርም እውነታ አንተ አትሞትም፣ ለአንተ ብርሃን ይሆናል እንጂ ጨለማ አይሆንም ስሎ ጨለማው ተገፈፈ። ዛሬ በእውነት እግዚአብሔር ከእናንተ ላይ ጨለማው ይገፋ። አሜን በኢየሱስ ከዘመኑ ላይ ጨለማ እንገፋ። ኃይሊ ዞይድ ኃይሊ ዞይድ ቬላ ታቦሳክ ይሁን። ኤልያስ የኤልሳን ታሪክ የቀየረው በጠርቁ ነግቶት እግዚአብሔር መድኃኒት አረገው። ዛሬ ይህንም ቪዲዮ እስከ መጨረሻው ስለተከታተላችሁት እናመሰግናለን።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 እንዲሁም በእግዚአብሔር ሰው በነቢይ ሄኖክ ላይ ከሚሰራው ከእግዚአብሔር ቅባት ጋር በስጦታችሁን መገናኘት ለምትፈልጉ ስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። በአሜሪካ ሀገር ለምትገኙ ቅዱሳን እስክሪኑ ላይ በምትመለከቱት በዜላ አካውንት እንዲሁም ከታች ኮሜንት ላይ በምናስቀምጠው ወንድም አካውንቶቻችን ስጦታችሁን መስጠት ትችላላችሁ። በጸሎት ቤቴ ደስ አሰኛቸዋለሁ በሚል የእግዚአብሔር ቃል